አበባውን ተቀበለ። ማሚ የለም አባም የለም። እውነት ለመናገር በዛሬው ቪዲዮ እኔ ይህን ቪዲዮ ምንም ነገር ቪዲዮ ሳልሰራበት አላልፍም ብዬን የሰራሁበት እና በጣም በጣም የገረመኝን ነገር ለመነገራችሁ ዛሬ በአሁኑ ያየሁት እኔ በጣም ትልቅ ትህትናን ነው ያልጠበቅኩት ትህትና ቤተሰብ ማክበርን ቤተሰብ ከምንም በላይ መሆኑን ያወቅኩበትና የተረዳውበት ነው። እውነት ለመናገር ማለት ነው አብርሽ የሩታን ፋሚሊ ከማክበር ምን ከማለት የተነሳ ነው ያንን ነገር ያደረገውና ይሄ ትልቅ ትልቅ ትህትና ነው። ዋናው ነገር ዛሬ ይህን ቪዲዮ ልሰራበት ያስገደደኝ አንድ ነገር አለ ማለት ነው። እና ምንድን ነው ልጅ የትኛውንም ነገር ብንጣላም ብንጋጭም ሰንሰለት የሆነ የሚያስተሳስርና ትልቅ ትልቅ እኛነታችንን ህብረታችንን፣ የሚያጠናክርልን ወይም ደግሞ የሆነ ትልቅ ሰንሰለት ነው። ብንጣላ ብንጋጭ ብንለያየት፣ ልጅ የሚባል ነገር መሀል ላይ ካለ ወደ የትኛውን መንገድ መለያየት የሚባል ነገር የለም። በልጅ ጉዳይ አንድ የሚያደርግ ነገር አለ እና ሁለቱ ላይ ቢቻል እኔ በትናንትናው ቪዲዮ አንድ የጠበኩት ነገር ሁለቱ እንዲነጋገሩ ብቻቸውን ቢቷቸው ለትንሽ ደቂቃ በቃ እንዲያስተውሉ ዞር ብለው እንዲመለከቱ የሚያደርግ ነገር ነው እና ለዚሁ ላይ ያደረገቻቸው እውነት ለመናገር የሄርሜላ ወደ እነሱ ህይወት መምጣት ነው። በለዛውም አላስፈላጊ በሆነ ታይም አላስፈላጊ በሆነ ሰዓት ነው መታ ብዙን ነገር ያበላሸችው። ነገር ግን በእርግጠኝነት መናገር የምፈልገው ነገር ምንድን ነው የሚሆነው ይህ ቤተሰብ የሁለቱ አንድ ላይ መሆን በጣም ብዙቻችሁ አንገብጋቢና ወሳኝ ነገር አድርጋችሁ በጣም በጎና ትልቅ ምኞት ስትመኙ ነበር እና ኮሜንቶቹን ራሱ በጣም እየተመለከትኩኝ ነበር እና የሚገርም ነው። በቃ የሚነሱ ሀሳቦች ው ለሁሉ ሁለቱ አንድ ላይ እንዲሆኑ ያላቸውን ብርቱ ምኞትና ፍላጎት ነው የሚያሳየው። እና እውነት ለመናገር ሩታም ለዘብ ያለችበት፣ አብርሃምም ደግሞ ዞር ብሎ የአባትነት የሆነ መንፈስ ሲዋሃድ የአባትነት ነገር ሲደርሰው ከዛ በኋላ ዞር ብሎ ማስተዋልን ምን ላይ ነው ያለው የሚለውን ነገር መመልከት ጀምሯል ብዬ ነው ማስበው። እና ብዙ ነገሮችን ስናከሽፍ ብዙ ነገሮችን አንድ ላይ እንዲሆኑ ስናደርግ ነበር ከናንተ ጥያቄና ሐሳብ በመነሳትና አሁን ደግሞ እኔ ነግሬያችኋለሁ፣ ሲጣሉ ብቻ አይደለም በመልካም ጎኖቹ ወዳጅነት፣ ቤተሰብ ይሄ ሪያሊቲ ሾ ቀላል አይደለምና እናንተ ዝም ብላችሁ አይደለም የወደዳችሁት እናንተ ይሆናል፣ ይበጀናል፣ እንማርበታለን ስላላችሁን ነው የመረጣችሁትና ቀላል ነገር አይደለም። ያን ያስተዋላችሁትን የመረመራችሁትን እናንተ ያስፈልጋና ያላችሁትን የእነሱ ሕይወት እየተመለከታችሁ ብዙ እየተማራችሁበት ነው ብዬ አስባለሁ። በተለይ የሶስተኛ ወገን ጣልቃ ገብነት እንዴት ቤተሰብን ሊበትን ሊያፈርስ እንደሚችል ከዚህ በላይ አስተማሪና ከዚህ በላይ ልንማርበት የሚገባ ነገር የለም ብዬ ነው የማስበው። ደጋግመን ብዙ ጊዜ አንስተናል። ደጋግመን ብዙ ጊዜ ማለት ነው በሁለቱ ጠብና በሁለቱ ግጭት መሀል ይገቡ የነበሩት ጓደኞች እኔ ይቅርታ አድርጉልኝና አሁን ያው ሰላም ወርዶ ብናየውም ፈረንጅን ብዙ ጊዜ እዚህ ላይ አናስተውሎም የለም፣ ሁልጊዜ ከሩታ ጎን ቆሞ ነው፣ በቃ ለእውነት ቆሞ ነው የምናየው። እና ከጎን ግን ያለው ልጅ እውነት ለመናገር ብዙ ጊዜ ሲያጠፋ ለዛች ልጅ መምጣት አንደኛው መሰረት ያለው ልጅ ነው። እና ቂም ሳትይዝ ሩታ ይህን ነገር እያወቀች በመልካምነት አስጠግታው በዚህ ደረጃ አብሮ በይቅርታ መታየቱ በጣም ጥሩ ነው። ግን ይቅርታ መጠየቅ አለበት፣ ሩታንም ተመልካቹንም ማድረስ አለበት ብያለሁ ትናንትና። ታዲያ ይሄ ቪዲዮ ሲለቃ አብርሃም ሪያክት ያደረገበት ነገር ስሜቱ የተረበሸበት ነገር በጣም ሳይ በጣም እየገረመኝ ነበር። እና ከገረመኝ የራሱ አንዱ ቪዲዮ ይህንን ልጋብዛችሁና ከዛ በኋላ ተመልሰን እንትን እንላለን ማለት ነው። ቆይ እንመልከተው። ማለት በቃ ይሄ ቤተሰብ ከማክበርና ከትህትና የተነሳ ነው እንጂ ያው የአባትነት ኃላፊነትም የአባትነት እንትንም ካለ በእውነቱ በህጉም ደረጃ ያው ይፈለጋል፣ ተቀባይነትም ያገኛል አባት ነውና ማለት ነው። እና በቃ እያለ በውላ ነው እንደዚህ አይነት እህት እንደዚህ አይነት አስታራቂ መካሪ አሪፍ ግን ያስፈልጋል ለሁላችንም። ይሄ ቤተሰብ ከማክበር ነው እንጂ በሌላ መንገድ እኔ አልተረጎምኩትም። እቤት ድረስ መጣ ብለህ ብለህ እቤት ድረስ መጣ ሰላም ነው የሚባለው። አይ ሪሊ ግን አብርሽ ስብር ብለህ ይቅርታ ጠይቀህ አገድግደህ እጅህ ነስተህ እሷን እንደወሰድካት እንደ አዲስ ጥሎሽ ጥለህ ይቅርታ ጠይቀህ እድል ይኖራል። ለምን ለዚህ ይሄ ልጅ ያላባት እንዲያድግ የሩታ ቤተሰብ አይፈልግም፣ የሩታ እናትም አትፈልግም። ይሄ ልጅ ያላባት እንዲያድግ ማንም የሚፈልግ የለም። ስለዚህ በስነ ስርዓት ይቅርታ ጠይቀህ ለተፈጠረው ሁሉ ነገር ታረመ ከመጣ በእርግጠኝነት አያስገቡም ማለት አንችልም። ስለዚህ ያለህ አማራጭ ይቅርታ መጠየቅ ነውና ይቅርታ ጠይቅ። ይቅርታ በእርግጠኝነት ያደርጉልህ። በጣም ሚስኪነት ነው ያላት እና አንቺን እነካገራሽን አይ ባይዘዌ እዱ ምን መሰለሽ፣ ከማሚ ጋር እኮ ተገናኝተናል። ምንም እኮ ችግር የለውም። መምጣቴ ነው እና ቢቀር ጭራሽ ነገሮች ይቀራሉ። ቢቀር እውነት እኔ ገፍተ መምጣትን ሳላደንቅ አልቀርም። በጣም ማለት ነው። ግን ለዚህ ደግሞ ከፍተኛ ድርሻ ያላቸው እንዲገባ ኦልሬዲ አራስ ቤት ብትሆንም ትዳራቸው መልሶ እንዲቀጥል ነጋሽዬ ቀደመውን ውይይታቸውንና ንግግራቸውን መቀጠል አለባቸው። እነዚህ ልጆች አሁንም አንድ ላይ እንዲሆኑ ቤተሰቡ እንደ ቤተሰብ ቁጭ ብሎ ማውራት አለበት። ልጆቹን መምከር አለባቸው። በቃ የማይሆን ጓደኛ እርቀው እንዲመሩ ማድረግ አለባቸው ብዬ አስባለሁ። ባለፈው ፈርቼ በሾፌር ነበር ሩታ እንድትመጣ ያደረኩት ማለት ነው እና አሁንም ቢሆን ኖርማል ነው ስለች ማሚን ብታይም ምንም አትልም። ሐኪም ቤትም ላይ አብረን ስለነበርም ማለት ነው እና አታካብዱ፣ ቀለል አለችው። እንዴ ሽ ልጅ ል በሶር ዚ ምጭ ከነጫማ መግባት አልችልም እኮ ቀስቀሻ። እስኪ ምንድን ነው እስኪ ልጅ ስትወልድ የተሰማችሁ የመጀመሪያ ስሜት ምንድን ነው? የሆነ ድብልቅ ልቅ ያለ በቃ አለ አይደለ የሆነ ትልቅ ኃላፊነት እንዲሁም ደግሞ በቃ የሆነ እማታውቁት አይነት ስሜት እኔ እንደዛ ነው የሚሰማኝ። የእውነት በኤክስፒሪንስ እበልጠዋለሁ አብርሽን። እና ከዚህ በኋላ ደግሞ ትልቅ ኃላፊነት ነው ያለው በተለይ ደግሞ ከዚህ በኋላ መገረዝ አለ ምናለ ብዙ ፕሮሰሶች አሉ። አብርሽ በእርግጠኝነት በዚህ ሁኔታ ውስጥ በእርግጠኝነት አሁን ለቤተሰብህ ለልጅህና ለልጅህ እናት እንደምታስብ በእርግጠኝነት መናገር እንችላለን።

አላደገም አላደገም፣ የምር አላደገም። ጓደኞች ግን ደስ የሚለኝ አዲስ አበባ ማብረው ነበሩ። አሁን ደግሞ የሲፈጠር ሲፈጠር ተሰብስበው ቡታጀራ። እውነት አንዳንዴ በቃ መጋራታችሁ ክፉ ደጉንም ደስታውንም አብራችሁ ማሳለፋችሁ ጥሩ ነው። ግን በሞኝነት ባለማስተዋል በወጣትነት ምናምን የሆነ አንዳንድ ነገር አታሏችሁ ግን ተስባችሁ ግር ብላችሁ የምትገቡበት ነገር ዋጋ ያስከፍላችኋል ስለዚህ በሀላፊነት ብትኖሩ በቃ ለጓደኛችሁ መልካሙን እያስባችሁ በተለይ ሁለቱ አንድ ላይ የሚሆኑበትን ብታድርጉ አሪፍ ነው ሄርሜላም ሰፊ እድል አለሽ ገባሽ አደለ ያለሽን ተንኮል ይሄ መነካካቱን ቲክቶክ ላይ እየደባበሱ መልቀቁን ቤተሰበም ስለማይ ብታቆሚ ያለሱ ፍላጎት ይህን አታደረግ የምሱን ፈልጎ ነው ግን አሁን ወደኋላ ተመልሶ ነገር መጎተቱ አግባብ አይደለም ግን አንቺ ከዚህ ነገር ተስተካክለሽ አድበሽ ባህሪሽን አስተካክለሽ ከቻልሽ ዞር ብለሽ የራስሽን ካልሆነም ደግሞ በመልካም ነገር ብትመጪ ለነዚህ ጓደኝነት ለዚህ እንትን እንደ አንድ ድምቀት ትሆኛለሽ እንጂ ጉዳት አትሆኝም። ግን ያው ቤስት ፍሬንድ የሚባል ነገር የለም በእርግጠኝነት ትዳር ውስጥ ቤስት ፍሬንድ ነች፣ ቤስት ፍሬንድ ነው የሚል ነገር ትንሽ ከባድ ነው እና እሱ ነገር ሊታሰብበት ይገባል። ግን በጣም ባየወት ነገር ደስ ይላል።

ያው ደስ ይላል እውነት ለመናገር እንደዚህ ሆነው። በተለይ የእነሱ ነገር በጣም አሳሳቢ ሆኖ የነበረው በጣም ብዙዎቻቸው መነጋገሪያ ሆኖ የነበረው ውሸት ነው ለድራማ ነው አንድ ላይ የሆኑት። አብርሽና ሩታ ፍቅረኛሞች አደሉ ምናምን ስትሉ የነበራችሁ ሰዎች አሁን ከበቂ በላይ ነው እንግዲህ መልስ ያገኙት ብዬ ነው የማስበው። በጣም ከበቂ በላይ እና እንኳን ደስ አላችሁ። በተለይ የሩታ ደጋፊዎች፣ የአብርሽ ደጋፊዎች እንኳን ደስ አላችሁ። ይህን ነገር ስላያችሁ ቤተሰባዊነትን፣ አብሮ መኖርን፣ አንድ ላይ መዝለቅን ስለምሰብኩ ስለምትወዱ ለዛም ሲባል እውነት እውነት ለእናንተ ክብር ይሄ ይገባችኋል ብዬ አስባለሁ። ተሳዳቢዎችም መጥፎ ነገር የምታስቡ ሰዎችም አሁን ላይ አደብ ትገዛላችሁ ብዬ አስባለሁ። ለእኛም ደግሞ ትክክለኛው መልስ ነው። መጥፎ መጥፎውን ሲጣሉ ብቻ ሳይሆን በፍቅራቸውም እንደዚህ ሪያክት እያደረግን ሀሳብ፣ አስተያየት ሼር የምናደርግበት ጥሩ ጊዜ ነበረ። ከልብ ከልብ አመሰግናለሁ። አሁንም አንድ ላይ እንዲሆኑ ከየትኛውም ከየትኛውም ጊዜ በላይ እንመኛለን። አሁንም ከየትኛውም ጊዜ በላይ የእነሱን አንድ ላይ መሆን አሁንም ታርቀው ልጃቸውን በጋራ እንዲያሳድጉ በጣም በጣም በጣም ከሚመኙና ከሚያስቡ ሰዎች ውስጥ እኔ አንደኛው ነኝ። ያለውን ነገር ፈታችሁ ያላችሁን ክፍተት አርማችሁ እንደ ቤተሰብ ተቀላቅላችሁ እንደ ቤተሰቡ ናችሁ። ልጅ አስታራቂ ነውና አስታራቂ ጋር እንግዲህ በመልካምና በአሪፍ ቤተሰብ እንደምትመጡ ተስፋ አድርጋለሁ። ይህ በጎ ምኞቴ ነው። ወዳችኋለሁ። ይህን ቪዲዮ ስንሰራ ከእናንተ ጥያቄ በመነሳት እናንተን ከማክበር ሌላውም ደግሞ ተጨማሪ ሰራም ስለሆነ ሌሎቻችሁም እንደዚህ እያደረጋችሁ ሀሳባችሁን እያካፈላችሁ ሼር እያደረጋችሁ ትማሩበት አላችሁ። ይህ እና ይሄ እንደ አንዱ እንድታዩት እንወዳለን። እስካሁን ለነበረን ለተሳዳቢዎቹ ልቦና፣ ለመልካም ሀሳቢዎቹ ደግሞ እንደዚሁ ከእናንተ ጋር አብረን የምንቀጥልበትም ወደፊት ይሆናል ማለት ነው። ወዳችኋለው ሱራ ዘሃበሻ ነበርኩ። ይንቻናል። ሰብስክራይብ አርጋችሁ መቶ ሺህ እየገሰገስን ነው። መቶ ወዳችው፣ አለው፣ ቸርቆዩ